የፕሪቶሪያ ስምምነት በሰሜኑ ሀገራችን ክፍል ያስገኘው ሰላም እፎይታ የሚሰጥ ሲሆን በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ የሚያስችሉ ተግባራዊ ሊደረጉ የሚገባቸው የስምምነት ነጥቦቹ ተግባራዊነት በምን ደረጃ ላይ ይገኛል? በትግራይ ክልል እየታየ ያለው ወቅታዊ የፖለቲካ ሁኔታስ ወደ ግጭት እንዳያመራን እንዳመራና ድጋሜ ዋጋ እንዳስከፍለን ምን እየተሰራ ይገኛል? የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሀት ህዋት እስከመቼ ሰላም እየነሳ ይኖራል? የሥልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪው የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክሁል ጠቅላይ ሚኒስትር ይህንን የርሶ ትኩረት የሚሻይ ይመስለኛል። ጠቅላይ ሚኒስትር አብይ በሰጡት ምላሽና ማብራሪያም ምንም እንኳን የሚቀየሩ የሚቀሩ ተግባራት ቢኖሩም በፕሪቶሪያ የሰላም ስምምነት መሰረት በርካታ ውጤቶች መገኘታቸውንም እንዲሁ ገልጸዋል። የተለያዩ አገልግሎት ሰጪ ተቋማት ወደ መደበኛ ተግባራቸው መመለሳቸውንም ላብነት አንስተዋል። ድርድሩም በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት ሁለት ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ሕዝብ በውጊያው ጊዜ ሰርቪስ አያገኝም፣ መብራት አልነበረውም። ባንክ ሰርቪስ አያገኝም፣ ትራንስፖርት ሰርቪስ አያገኝም፣ በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስነት መሰራት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። የትግራይ ክልል ጊዜያዊ አስተዳደር ባለፉት ሁለት ዓመታት በርካታ ስራዎችን ስለመስራቱም አንስተዋል። ይሁንና የአስተዳደር ጊዜያቸው የተጠናቀቀ በመሆኑ ተጨማሪ የሕግ ማሻሻያ የሚደረግ መሆኑን ጠቁመዋል። የትግራይ ሕዝብ ጦርነት አይፈልግም በማለትም በግለሰቦች ደረጃ ወደ ጦርነት ለማምራት የሚደረገው ጥረት መቆም እንዳለበት አስጠንቅቀዋል። ጦርነት እንደማይፈልግ እኔም ሳወያያቸው ያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ፣ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራ እና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው።